መማን እንደሚብስ ነው ያለው። ስንት ጉድ ተሸክመህ ያለው አንተ ነህ እንጂ እኔ አይደለሁም። አሁን ምንም ግን ለእያንዳንዱ ደም ጠብታ ዋጋ እኔ ከዚህ በላይ ሌላ ነገር ደግሞ ዘርዝሬ ምን እንደሚውጥ እናየዋለን። እሱን እኔ እራሴ በገዛጭ ደሞ ዝም ያልኩህ ፈርቼ ያለምሽ ቤት ነው ብዬ ነው። እኔም ዝም ያልኩህ ድሮ ስለነበረ ጥሩ ጊዜ አይደል ብዬ ነው እንጂ እስካሁንም ቢሆን አልኖርም ነበር። ሮ በህይወት እንደሚኖር ማን እንደሚኖር በቅርቡ እናያለን። እሺ ውጣ ነው። ምን ተፈጥሮ ነው ተሻኩ ንድበጣ ያደረግህ የምን ነገር በጣም ትልቅ ነገር ስለሌለው ነው አኳ የጠራው። ታዲያ ከስራ በኋላ ይደርስም ነበር። እኔ እኮ ተጎድተሃል ብዬሽ ነው እየተጣደፍኩ የመጣሁት። በጣም አስቸኳይ አንተን የመለካ ጉዳይ ስለሌለው አጣድፍ የጠራሁት። ምክንያቱም ይህን ነገር በጊዜ የካላበጀለት ወደ ፊት አንተን የባሰ ይጎዳል ብዬሽ ስላሰብኩ፣ ነገሩን በግልጽ ድገደኝ እንጂ አታወሳስበው። ምን መሰሉት ጋሽ እኔ በጣም ነው የማስበሉት፣ በጣም ነው የምጨነቅሉት። ይህ ነገር እርስዎ ላይ ፈጠር ደስ ይለኝ ነበር ማለት ምን ተፈጥሮ ነው ትዳሮት ጥሩ እንዲሆን እፈልጋለሁ። ግን ምን ያደርጋል፣ አንዳንድ ሰዎች ደግሞ መሰናክል እየሆኑ ነው። ማን ነው ትዳር መሰናክል የሚሆነው? አያውቀኝም ማለት ነው። አንዳንድ ሰዎች በጉያ ክስር እየኖሩ ያንተን ምግብ እየበሉ እየኖሩ? ግን ምን ያደርጋል፣ ከጀርባ ከአንተን ለመጉዳት የሚሞክሩ በጣም ብዙ ክፉ ሰዎች አሉ። በስራው ጉዳይ ነው እንደምታወራጅ? እሱማ በሀብቴ ስለሚቀኑ ብዙ ጠላቶች ናቸው ያሉኝ። አይደለም፣ ይሄ ከስራው ጋር የተገናኘ ጉዳይ አይደለም። ከትዳሮት ጋር ነው ስለ ቤት የማያውቁት በጣም ብዙ ነገሮች አሉ። አልገባኝም። ቤቴ ምን ልደብቀኝ ትችላለች? ስላለፈው ይወታል እና ደግሞ ሲጀመር ስሟን ማርታ ነው። ሌሎችም አንዳንድ ነገሮችን አልነገረችም። ለምሳሌ እናንተ ቤት ለምን እንደመጣች በግልጽ አልነገረችም። ከእንደገና ደግሞ ከአንተ ጋር ትዳር ስለ ለምን እንዳልፈለገችም አታውቅም እኮ ነገረኛ። ምን ልሰራ ነው የመጣችው? በቀል። እሷ ልትበቀል ወደ አንተ ቤት የመጣችው። ስለምን በቀል ነው የምታወራው? ይህንን ነገር ሄኖክን በተደጋጋሚ ነግሮኛል፣ ግን እኔ ምንም እንደሱ አይነት ነገር እየታየኝ አይደለም። ጋሺ ቤት እንደምታያት ጥሩ ሴት ወይም ድንግል አይደለችም። ከዚህ በፊት ከሄኖክ የፍቅድነት ስለነበራት እሱን ለመበቀል ወደ እናንተ ቤት የመጣችሁ። ምን ልጅ ሮቤል፣ የቀለድክ መሆን አለበት። ስለ ምን ግንኙነትና በቀል ነው የምታወራው? እንደነገርኩት ነው ጋሺ። ከዚህ በፊት ከሄኖክ የፍቅድነት ስለነበራት እሱን ለመበቀል የመጣችው እንጂ አንተን ፈልጋለን የመጣችሁ። ይህማ በፍጹም አይሆን፣ ትልቅ ድፍረት ነው እንዴት ድግል ላይ ብላ ተዋሸኛለች። ይህማ በጣም ትልቅ ድፍረት ነው። ቀድሜ ባለ መንገሬ በጣም ይቆጨኛል። አንተ በጣም ምስኪን ሰው ነው። አንተ ላይ ይሄ ነገር ባይደርስ ደስ ይለኝ ነበር። ይህማ አይደረግም፣ ትልቅ ድፍረት ነው። አንቄ ነው መገለጥ። እዛ ላይ ነው ልደውልለት ይሰማኛለህ ሄኖክ? አሁኑኑ ይሄኛውን ቤት ለቃጭው። ታችኛ ቤት ነው ማለት። ምን ምን ነው? በሰላም ቤትንም እቃዋን ሰብስባ እንድትመጣ አድርጋት። ጋሽ ሌላ ቤት አለኝ። ከዚህ በኋላ ቤቱን መተማመስ ጀመረ ማለት ነው። አሁን አዲሱ ቤት እንደሆነ ሳይ ቀስ ብዬ መከተል አለብኝ ማለት ነው። ምንድን ነው? ቆይ ከአንዱ ቤት አንዱ ቤት ነገር። ማርታ፣ ማርታ

ሌላ እስር ቤት ልገባ ነው ማለት ነው። ከዚህ እንዴትም ብዬ መጣው ስል ወይኔ፣ ወርታ ምንድን ነው ማደርገው? ሻል ይህ ሰውዬ ቆይ ለምንድነው ማይፋታኝ? ቆይ አይገባውም። እንዲህ ግዴታ እንደዚህ ብዬ መናገር አለብኝ ሽንጣል አዲሱ ቤት የተለየ ነገር። ከዚህ በኋላ እኮ አንቺ የሽራልሽ ስለዚህ፣ ግዴታ ደስተኛ ሆ ያለብሽ እሱ አንተ ነው። የግድ ደስተኛ ለመባል ሀያ አራት ሰዓት ሙሉ መሳቅ አለብኝ። ከዚህ በኋላ እኮ አንቺ እንጀራ እናትንሽ ሲመስለኝ ሁሉንም ነገር በአንቺ እጅ ማግኘት የምችለው አንተ። ደግሞ በቃ እስኪ ሌላ ጭንቀት አትሆንብኝ፣ ተወኝ። በጣም የሚገርመኝ ነገር ግን ምን እንደሆነ ታውቂያለሽ? ፍቅር አውሩኝ። ያንቺን አስመሳይነት አለመረዳቴ ሲበዛ አስመሳይ ሰው እንጂ አስመሳይ አይደለሁም። ደግሞ አንተ ግትር ስለሆንክ ነው እንጂ እኔ የምነግርህ ነገር በሙሉ እኮ ስለማይገባክ ነው። ቆይ እስኪ ልስማሽን። በል፣ ምንድነው የምትነግሪኝ? ስለአባትህ ነው። አሁንም በአባቴ ያማኝች። ቆይ ግን አንቺ እኔና አባቴን በማጣላት ምንድነው የምትጠቀሚ ነው? ወይስ እኔ ከዚህ ቤት እንደወጣልሽ ነው ፍላጎትሽ? ቆይ እኔ ምን አድርጌ ነው ከአባትህ ጋር ማጣላ አባቴ ልታገቢው እንደምትፈልጊት ትነግሮ ያለሽ ለእኔ ደግሞ እንደማትፈልጊ። ቆይ ለምንድን ነው ሁለትም ላስ በቃ ቶ እኔ ስለሱ ነገር ማውራት አልፈልግም። ሁሉንም ነገር ደርሽበታል። እኔ ፊት ምንም ማስመሰል አይጠበቅብሽ። ገንዘብ በማሳደድሽ ምክንያት ምን አይነት ማንነት እንዳለሽ እያሳየሽ ገንዘብ ማንነቴን በደንብ ታውቀዋለህ እኮ ሄኖክ። ምንም የሚያመጻድቅ ማንነት የለሽ። ከእድሜሽ በላይ የሆነ ሰው ለማግባት ስታስቢ ማንነትሽን በደንብ አሳይተሽ ደሞ ማንነት እንዳለው ሰው ታውሪያለሽ እ ቢገባ ይሄንን ሁሉ ነገር ያደረኩት እኮ ለአንተ ብዬ ነው። አንተ ግን የታወርክ የማይገባ ሰው ነህ። ቆይ ምን ያገናኘዋል? አንቺ የኔን ባል ለማግባት ማሰብሽ ከኔ ጋር ምንደሞ ያገናኙ? ቆይ እስኪ እስኪ ይህን ነገር አስብች። ምንደሞ ያገናኙ ያገናኝ? ይኸውልህ ሄኖክ፣ ነገሮቹ አንተ እንደምታስባቸው አይደለም። በቃ የተፈጠረውን ነገር አንድ በአንድ ላስረዳ፣ ግን ደግሞ የምነግርህን ነገር አባት በፍጹም ማወቅ የለበትም። ጭራሽ ሌላ ተረት ሌላ ተረት ፈጥረሽ ልትነግሪኝ ነው? እኔና አባቴን ለማጣላት እኮ ይህን ያህል ርቀት ሜዳ አይጠበቅም። እሺ፣ አረ አይደለም። ቆይ ለምን አታዳምጠኝም? ብታዳምጠኝ ምን ትሆናለሽ? በቃ ሻውስ ከዚህ በኋላ ማለቅ የሌለው ውሸትሽን መስማት አልፈልግም። ብችል ሁላ ከዚህ በኋላ ባለሽ ደስተኛል። እባክህ እኔ ነ አንድ ያለኝ እሱ አንተ ብቻ ነህ። አንተ ብቻ ነህ። ከዚህ ማወጥ ውስጥ ልታወጠኝ ሴትዮ። ማለቅ የሌለው ውሸትሽን መስማት አልፈልግም። ቆይ አሁን ደግሞ ያልተፈጠረ ነገር ተፈጠረ ብለሽ ሌላ ውሸት ትጨምርልው። ከዚህ በላይ መስማት አልፈልግም። በጨረሻ አዲሱ ቤት መጣችሁ። ስለምን እያወራችሁ? ስለ ሰርጉ ጉዳይ እያወራ ነበር አባዬ። እሷ ቀለል ባለመንገድ መንገድ እንዲሆን ነው የምትፈልገው አይደለ? በጣም ወጪ ቆጣቢ ባለቤት ነው ያለች፣ እድለኛ ነህ። አመሰግናለሁ። አሁን ግን ሚስቴን ብቻዋን ላወራ ትፈልጋለህ? ይቻላል፣ እኛም ወሬያችንን ጨርሰናል። የእኔ ፍቅር ውስጥ ንግባል። እዚህ ማውራት አንችልም። ምን ሆነሻል? ልጅ ፊት እኮ ብዙ ነገሮች የማያወራዋል። እውነቱ ነው ገመና

ምን አይነቷ ወራዳ ማፈሪያ ነሽ! እውነቱ ጋር ደርሼ የነገርኩሽ ትገኛለሽ። ቆይ፣ ስለምን እውነት ነው የምታወራው? ስለ አንቺ የዱሮ ማንነት አንድ ባንድ አውቅያለሁ። ምን ከልጅ ጋ የፍቅር ግንኙነት እንደነበራቸው አውቅያለሁ። እሱን ለመበቀል ቤቴ ድረስ እንደመጣሽ አውቅያለሁ። ውሸት ነው። እኔ ከዚህ በፊት እንኳን አይቼው አላውቅም። እኔ እዚህ ከመጣሁ በኋላ ነው ያወቅኩት። እውነቱን እንደደረስኩበት እየነገርኩሽ እንኳን አታፍሪም። እሺ ቆይ፣ እሺ ቆይ፣ እንዳትመታኝ ላስረዳ። አንድ ጊዜ ቆይ፣ እሺ ላስረዳ። ምን ነው ምታስረጂ? ዝም ብለሽ የሰጠውሽን ብቻ መቀበል አለብሽ። እባክን እባክን ይቅርታ አድርግልኝ። እባክን እባክን እንዳትመታኝ። እባክን አላወቅሽኝም ማለት እኔ ይቅርታ ሰው አይደለሁ ወይ? ከእኔ ጋር መጣል አፈልገ ነው? እኔ ከሃያ ጋር የምንላፋበት ጊዜ የለም። ማድረግ የምፈልገውን ነገር ማድረግ የምፈልግበት ሰዓት ማድረግ እንደምችል ላሳየው። ችግር ከኔ ጋር ነው አይደል? ስለዚህ ቤተሰቤን ለቀቅ አድርገው ሁለተኛ አባዬ ጋር ማርታ ጋር ምንድን አለ? አሁንማ እኔ ሳልሆን ራስ ነው የምትከታተለኝ፣ ምክንያቱም ለእያንዳንዱ ነገር እቀጣለሁ ብዬ ነበር። ሮቤ ድረስ ነው? ምን ያህል ክፉና ጨካኝ ሰው እንደሆንኩ በደንብ አሳምረህ ታውቃኛለህ። ጊዜው ረፍዷል። እኔ አሁን በቀን ላይ ነኝ። የሚገርመው ነገር ግን እንደሆነ ታውቃለህ። ከዚህ በኋላ በጭራሽ ለአንተ ክፍተት አልሰጠ ያን ያላ አዛደባቅ ምክንያቱም አባትህን በቀላሉ ነው ያገኘዋቸው። እመንኝ። እሱም ማስተካከልበት ጊዜ በጣም ቅርብ። አሁን ወደ ማይስተካከል ደረጃ አድርሽዋል። ሮቢል ምንድነው አርኩ? ተረጋጋ። ቅድም ቤተ ስለሆነ ነው ዝም ያልኩ። አሁን ውጪ ነን። መቼም አልሰማማሽ። ደግሞ ለአባቱ እውነቱን ነግሬያቸዋለሁ። ስለምን ሆነ ነው የምታወራው? ንገረኝ። ስለምን ሆነ ነው የምታወራው? በአንተና በማርታ ማከል ስላለው ፍቅር እና ልትበቀል ቤት ድረስ እንደመጣች። እሳት ለብሰው እሳት ጎርሰው ነው የሄዱት። አንተ የማትረባቅ ሻሻ እውነት ይሄንን አድርገህ ከሆነ ግን አለቀህ። ቆመ። እኔ ላይ ከምዝት ያቺን ምስኪን አፍቃሪ የደብታደርናት አይሻለም። ይሄኔ አንጠልጥለዋት ይሆናል። ሰማኛለ ማርታን አንድ ነገር ያርጋትና ካንተ ራስ እንደማል ወርደው አመሪ ገላል ማን ቀድሞ እንደሚሞት ነው። ሰሚኛለሽ፣ እኔና አንቺ ካሁን በኋላ ባልና ሚስት ነን። ሰርግ የሚባል ነገር የለም። ሰማሽኝ አይደል? እባክህን እባክህን፣ ለምን እኔ ይህኑ ክን በጣም ነው መፈቅሮ። በመሀላችን አትግባ ልጅ። አንቺ የሚፈልግ ይመስልሻል? ቢፈልግስ ከእኔ ከአባቱ አንቺ የሚያስበልጥ ይመስልሻል? ጅል ጅል ነሽ። እባክህን እባክህን፣ ለምን ቆይናት። የለም እባክህን፣ ለምን። ሲለምኑኝ ይብስብኛል። የእስካሁኑ ዱላ አላስተማርሽም ማለት ነው። ምን ልታደርግ ነው? በደም ማነት ላሳይሻ? እስካሁን አላወቅሽኝ ማለት ነው? ላስረዳሽ? እንዴ ምን ልታደርገኝ ነው? አልገባሽም? እንግዲያውስ በሚገባሽ ቋንቋ ላስረዳሽ። አባይ አባይ ምን እያደረጋችሁ? ወደ ባለቤቴ ጋር አሪፍ ጊዜ እያሳለፍን ነው። ይቅርታ በጣም አቋረጥኳችሁ መሰለኝ። እኔን ችግር የለውም ይልቁንስ ቤቲን ይቅርታ ጠይቃት። ጥሩ የፍቅር ጨዋታ ላይ ነው ያቋረጥከን። አይደለም ሊኖች ጨዋታ ላይ ነው። ታዲያ ያ የማይረባ እየተጫወተብኝ ነበር ማለት ነው። ደግሞ እሷንም ሳያት ደስተኛ ናት። ለሱም አልመለስም አይግረምሽ ላመንኩበት ነገር ልጅንም ለመሰዋት

ጥሩ ነበር። አባይ፣ አንተ ግን ሀሳብ ውስጥ ያለ ትመስላለ። ሰላም፣ አሁን ምንም የሚያሳስበኝ ነገር የለም። ከባለቤቴ ጋር አንድ ላይ መኖር ብቻ ነው። አይደለም፣ የኔ ውድ? አንቺስ? እኔም እንደዛ። ለምንድን ነው የምታደበሰብሽው? እንደምትወጅኝ እሱም ያውቀው። ከዚህ በፊት ስለናገርኩት መደጋገሙ አያስፈልግም ብዬ ነው። እውነታውን አባይ ነግራኝ ነበር። ፍቅራችሁ በጣም ነው የሚያስቀናው። ቀደም በደንብ እያየኋቸዋል ነበር። አዎ፣ ይኔ ልጅ በስተ መጨረሻም ፈጣሪ ካሰኝ ለማንኛውም፣ እኔ ገብቻ አረፍ ልበል። አሸባሽ፣ የማነግርህ ነገር አለኝ። እኔ በዚህ ሰዓት ምንም አይነት ውሸት ለመስማት ዝግጁ አይደለሁም። ተይኝ። እኔ ምንም የማዋሽህ ነገር የለም። አሁን ትልቅ አደጋ ከፊቴ እየመጣ ነው። ማምለጥ ደግሞ ይኖርብኛል። የምን አደጋ ነው? ቆይ ዝም ብለሽ ስለምታወሪ ማምንሽ ነው? እንዲ ይመስልሽ ግድ የምለውን ማመን አለብህ። የምልህን ነገር ልታደርግ ይገባል። ሰምኛለሽ? የአንቺ ነገር በቃኝ። ከዚህ በኋላ ምንም አይነት ነገር እንድትዋሽኝ አልፈልግም። በቃ በቅቶኛል እያልኩሽ። ቆይ ግን አንተ ለምንድነው እንደዚህ ግትር የምትሆነው? ቆይ ለምንድን ነው አንድ ጊዜ ብቻ እንኳን ጆሮ አትሰጠኝ እንዴ? በቃ ካልምስልህ ደግሞ ትተዋዋለህ። እሺ፣ ምንድን ነው ምንድን ነው የምትነግሪኝ? ቶሎ ተናገሪ። ምን መሰለህ፣ እኔ እናንተ ከዚህ በፊት የነበረንን ግንኙነት ልታስታውሽ እንፈልገች ነው። አዎ ግንኙነት ነበረን፣ እሱን አልካልኩ። ደግሞ ፍቅር ሞኝ አድርጎኝ ነው ያንን ሁላ ውሸትሽን ተቀብዬ ስኖር፣ ድጋሚ ተመለሱ ከኔ ጋር ሆናል ብለሽ አስብሽ ከሆነ ግን መቼም መቼ። እሺ ድምፅ ቀንስ። ይህ ሁሉ ምን መሰለህ፣ አባትህ ማለት ነው። ይቅርታ፣ ስልኬ እንረሰው

ሰዎች የማትረቢ፣ ምን ልነግሪ ነበረ እንዴ? እኔ ምንም ልነግሩ አልነበረም። ዝም ብለን ነበር ስናወራ ነበረ፣ እያዳመጥኳችሁ ነበር። አባት የገለን ይፈልጋል ትዪው ነበር? ኧረ በስመአብ! ሌላ ነገር በጭራሽ አላሰብኩም። እና ምን ነበር እውነት? እኔ ምንም ልነግሩ አልነበረም፣ ሌላ ነገር ልናወራ ነበር። አርፈሽ ተቀመጭ ብዬሻለ፣ አለበለዚያ በእጆቼ ሲጠርግ ይገልሻለ። እባክን ምንም እንዳታደርገኝ፣ እኔ አሁን ላይ ምንም አቅም የለኝም። አርፈሽ ተቀመጭ ብዬ ነበር፣ ጭራሽ ከልጄ ጋር ትመሳጠር ያለሽ። እሱንም ቢሆን አንቺን ከጨረስኩ በኋላ አልለቀውም። ለማንም ምሕረት የለኝም። ተው በእናትህ፣ እኔ ምንም እንዳታደርገኝ። እኔ ጥፋተኛም በዝምታ ማለፍ አልችልም። እባክህ እባክህ፣ ለምን እባክህ፣ ምንም እንዳታደርገኝ እባክህ። ሁለተኛ እንዲህ ዓይነት ተሳሳች ሲጠርግ ነው የምገልሽ ማቅረባ። ምን አዲስ ነገር አለ ጋሽ? በዚህ በዝች ልጅ ምክንያት ወንጀለኛ መሆኔ ነው? ልትገላት። በዚህ ከቀጠለች አይቀርላትም። በጣም አብዝተዋለች። የሆነማ የልብ የለሚሰጣት ሰው አግኝታለች ሲመስለኝ። በዚህ ነገር ላይ ልጅም ያለበት ይመስለኛል። አፋቸውን ገጥሞ ነው የሚያወሩት። እሱንማ ነገ ሲመስለኝ፣ ግን ተመሳጥሮ ሀብትን ሊቀሙ ይሆናል። እሱንማ እንዳስ ስንት ደም ተፍቼ አገኘት መሰለ እኔ እንጃ ጋሽ። በዚህ አካሄዳቸው ስርዓት ካልያዙ በደንብ ካልቀጣቸው ይቀራል ብለህ ነው? ትላንትማ፣ እስኪ በቃት ነው የገረፍኳት። እሱ በቂ ነው ብለህ ነው? እንዲሁም ከቻልክ በርበሬ ማጠን ነው። በነገራችን ላይ ደግሞ በጭራሽ ከቤት እንደተወጣ ልትሰወርብን ትችላለች። የትም አታመልጥ፣ ጠባቂ አዘጋጅቻለሁ። ይቅርታ አድርግልኝና የልጅ ነገር ምንም አልተዋጠልኝ። አሰፍስፎ እኮ ነው ያለው። ደግሞ ምንም ቢሆን የድሮ ፍቅረኛ አለች። አታቀኝም ማለት ነው? ላመንኩበት ነገር ወደኋላ አልመለስም። ለእሱም ቢሆን ወደኋላ ነው

ደግሞ ፈልግሽ እርዳታ ፈልግ እኔን ጨምረሽ ችግር ውስጥ ከች ደግሞ ባልሽ ትጋደለሽ አውቃለሁ እኮ። ግን በቃ አንተ ነገር እንድታደርግልኝ ፈልጌ ነው የጠራሁት። ይቅርታ፣ እኔ ለአንቺ ብዬ ምንም አይነት ችግር ውስጥ መግባት አልፈልግም። እባክህን አንተ እንኳን ተረዳኝ፣ ማንም ሰው እየተረዳኝ አይደለም። ልረዳሽ አልችልም። በጣም ነው የምታስተኝ። በአንቺ ምክንያት በጣም ብዙ ችግር ደርሶብኛል። ደግሞም ብዬ ያደረኩት ለምንድን ነው ምረዳሽ ለዛም ነው እኮ ልለምንህ የመጣሁት እባክህን እኔ ከዚህ በላይ መቋቋም አልቻልኩ አልችልም አልኩሽ እኮ ከዛ ሰውዬ ጋር ምንም አይነት ችግር ውስጥ መግባት አልፈልግም በጣም አደገኛ ሰው ነው ደግሞ ራሽ ተውጪ ሲያንስሽ ነው እባክህ ልለምንህ ዘይትህት የለህም የለኝም ግን ደግሞ በአንድ ነገር የምሰማ ከሆነ ረዳሻለሁ እሺ ምንድን ነው አድርግ ያልከኝን ነገር በሙሉ አደርግልሃለሁ እባክን ብቻ አንተ ከዚህ ማጥ ውስጥ አውጣኝ በጣም ጥፉ እንደዛ ከሆነ ልረዳሽ ዝግጁ ነ ሮቤል፣ ስለተረዳኸኝ በጣም አመሰግናለሁ። በጭንቀት ሰዓት ላይ ነው የደረስክልኝ። ምንም አይደለም። ምን ታደርጊልኛለሽ መሰለሽ? እኔ ከአንቺ የምፈልገው ከአንቺ ጋር ጥሩ ምሽት ማሳለፍ ያኔ ለአንቺ ዋጋ ለመክፈል ዝግጁ ነኝ። ከዛም ሽማግሌ አስመልጥሻለሁ። አንተም ማስረባው ቡሻ አለ ክስክ ሲሆንክ፣ ሰውዬ በአንተ ምክንያት እዚህ ነገር ውስጥ እንደገባሁ አታውቅም ናለ ትሰማኛለህ? ድጋሚ ነገር አላደርገውም። እንደዛ ከሆነ ያንን ሽማግሌ ይዘላለማለመሽ ናክፈሽ ትኖሪያለሽ ማንንም አያስጥልሽም። ምንም ቢሆን ሌላ መፍትሄ ይፈልጋሉ እንጂ መቼም ቢሆን አላድርጎም። አንተ እረካሽ ሰው ነህ። እንደዛ ከሆነ መብትሽ ነው። ቀጣይ የሚመጣው ግን ከዚህ የከፋ ነው። የማትረባ የማትረባ ታያለህ፣ ደግሞ ዋጋህን ባልሰጠ ተው፣ ታሳያላችሁ። አንዴ ስልክ እየገባብኝ ነው። እሺ፣ ልጅ ሮቤል። ሄሎ፣ ጋሼ። አሁንም ካፌ ነው እንዴ? አዎ፣ ለከኝ። እንዴ፣ አንድ ነገር ልነግሮት ነበር እኮ። ምንድን ነው ንገረኝ። አሁን ባለቤቱ ወደ እኔ መጣ ነበረ? ምን ከቤት የወጣ አው አድርገዋለች ደግሞ ከአንተ እንዳስመልጣትም ጠየቀች። በዛ ደሙ ደግሞ አንተንም እንደማትወድ እየነገረች ነበር። ይሄን ከመሰማ በሞት ይሻላል። የምር ነው ጋሽ አሁን ቤት ውስጥ ይደማ። አሁን መንገድ ላይ ድንገት ፈጠና ከሄድ ታገኛት ይችላል። ከሆነማ የማደርገውን አሳያታለሁ።